ይሄ ይሄ ምናምን ይሄ ምናምን የሆነ ሊገባሽ ቁጥሬ ቆይ ልንገርሽ፣ የእድል ቁጥሬ ምናምን ያለሽ እኔ አሁን የእድል ቁጥሬ የሚባለውን አላም ነው ግዴታ ልታምኝበት እኮ አይገባም፣ ግን ማወቁ ይጠቅመሻል። ማወቁ ለምን ይጠቅማል ልንገርሽ። አንደኛ እኔ ኮኮቢ ከማይገጥም ሰው ጋር አልሆኑ። እኔ ኮኮ ረባሬ ለምሳሌ እሺ ልንገርሽ። አሁን እኔና አንቺሁን ተቃራኒ ነው ባህሪያችን ተቃራኒ ነው ልጅ አንቺ ባህሪ ኮኮብ ገሴት ጓደኛ ብቻ አይደለም ስፔሻሊ ይሄ ለፍቅረኛ ለምሳሌ ከኔ ኮኮብ ጋር ከማይሄድ ሰው ጋር እኔ አሁን ባህሪ እንግዲህ የኔ ኮኮብ የኔ ኮኮብ አኳሪየስ አየር ነኝ እኔ አየር ነኝ ባህሪ ይሄ የኮከቤ አይነት አየር ነው አራት አይነት ነው ያለው ውሃ አለ እሳት አለ መሬት አለ አየር አለ እኔ አንቺ ልጅ በቃ ሽርክ ነው እያሉ ነው ሽርክ ነው እያሉ ነው እሺ እሺ ወደ ሽርካችን ስንመለስ ላይ ቀሪ ኔ ካለው ጌታ አለ ብዬ አማምን ማለት አደለ ሰው አይደለሁም ግን ይሄ ምንም አይገናኝም ከጥንቆላ ጋር ይሄ ሳይንቲስቶች ተመራምረው ኮከባችንን ማወቅ ባህሪያችንን ማወቅ ለህይወታችን ማቅለያ ይሆነናል ከማን ጋር ነው ባህሪያችን ማች የሚያደርገው እኔ ከኔ ባህሪ ጋር ማች ከማያደርግ ሰው ጋር አብሬ እንዳልጓዝ በጊዜ መንገዴን እንድፈልግ ይረዳኛል ገባችሁ? ለምሳሌ ከኔ ባህሪ ጋር ቶታሊ የማይሄድ ሰው ኮከባችን አንድ አይነት ያለሆነ ሰው ጋር ስታገል ዕድሜን ከምጨርስ በጊዜ ከዛ ሰው ጋር ተለያይቼ ለትዳር የሚሆነኝን ሰው ፈልጋለሁ። ገባችሁ? ለምሳሌ የኔ የአኳሪያስ ላኪ ነንበሮችን ለእጣ ተጠቅሜያቸው ብዙ ጊዜ ደርሶኛል። ወላሂ ላዜ፣ ወላሂ ሰዓት ደርሶኛል። ለምሳሌ ምንም አይነት እጣ ስቆርጥ የእድል ቁጥሬ ነው የምጠቀመው ና ተግባቢ ሰዎች ናቸው። ሚዛናዊ ናቸው። ምልክታቸው ራሱ የሊብራ ሚዛን ነው። የኮከቡ ምልክት ሚዛን ነው። በጣም ሚዛናዊ ናቸው። ፌር ናቸው። በጣም ስምምነትን፣ ሰላምንና ፍትህን ማግኘት ላይ ያሳስባቸዋል። ብልህነት፣ ግልጽነት፣ ማሳመንና እንከን የለሽ ግንኙነቶች አሏቸው። ደካማ ጎናቸው የሊብራዎች በማንኛውም ዋጋ ግጭትን ለማስወገድ ይፈልጋሉ። ይህ ማለት አብዛኛውን ጊዜ ራሳቸውን ይቆጥባሉ፣ ያስቆማሉ። ባይዋጥላቸውም ባያምኑበትም ጸብን ለመሸሽ ዝም ይላሉ፣ የራሳቸውን ጥቅም መስዋዕት ያደርጋሉ። ብዙ ጊዜ ያለመደነቅና ያለመፈለግ ስሜት ይሰማቸዋል። ማች የሚያደርጉት ሊብራዎች ከአኳሪየስ፣ ከሳጅታሪየስ፣ ከጂሚኒ እና ከታውሩስ ጋር ነው። የእድል ቁጥራቸው ስምንት ስድስት እና አስር ነው። የእድል ቀናቸው እሁድ፣ ሰኞ፣ ማክሰኞ ነው። የእድል ከለራቸው ሰማያዊ፣ ግሬ እና ላይት ዳይቭ ማለት ስካይ ብሉ እንግሊዝኛ በእንግሊዝኛ ተረጎምኩት። ውሃ ሰማያዊ ከለር ነው። ግሬ ግን በአማርኛ አላውቀውም። እናንተ ተርጉሙት። ስኮርፒዮ ዘቤስት ኮከብ ኤቨር ለኔ መብቴ ነው እሺ ስኮርፒዎች ከጥቅምት አስራ ሶስት እስከ ህዳር አስራ ሁለት የተወለዳችሁ፣ ከጥቅምት አስራ ሶስት እስከ ህዳር አስራ ሁለት የተወለዳችሁ ወይም በፈረንጅ ከኦክቶበር ሀያ ሶስት እስከ ኔቬምበር ሀያ አንድ የተወለዳችሁ፣ ፐርሰናሊቲያቸው ስኮርፒዎች ዝነኛ ልባ አልፎ ተርፎ ሚስጥራዊ ናቸው። ደፋር ናቸው። አፍቃሪ ናቸው። የፈጠራ ሰው ናቸው። ጠንካራ ማንነት አላቸው። እዊ ስኮርፒዎች እሺ። ደካማጎን ናቸው። ብዙ ጊዜ ከተበደሉ በኋላ የበቀል ፍላጎት ይሰማቸዋል። ይህ ሊሆን የቻለው ከፍተኛ አፍቃሪ ስለሆኑ እና ራሳቸውን የመጠበቅ ባህሪያቸው እንዲሁም የፍትህ አገልግሎትን ለማረጋገጥ ሲሉ ወደ በቀል ያዘነብላሉ። ስኮርፒዮ በቀለኛ ነው። ማች የሚያደርጉት ስኮርፒዮዎች የስኮርፒዮ ግጣም ፒስስ፣ ካንሰር፣ ካፕሪኮን፣ ቪርጎ እና አኩዋሪየስ ነው። የእድል ቁጥራቸው አንድ ነው። ዘጠኝ ብቻ ዘጠኝ ነው የእድል ቁጥራቸው የስኮርፒዮች። ላኪ የእድል ቀናቸው ሰንደይ፣ መንደይ፣ ቲውስደይ፣ ተርስደይ። የላኪ ከለራቸው የእድል ከለራቸው ሬድ ብላክ፣ ቀይ ጥቁር፣ ዳርክ ፐርፕል ደማቀ ወይንጠጅ ነው። በአማርኛ ዳርክ ፐርፕል እኔ ከሀገር ከወጣሁ ስለቆየው አማርኛ ጠፍቶብኝ ጠፍቶብኛ ንታስዋ አትፍረዱብኝ። እሺ ሳጅታሪየስ ከህዳር አስራ ሶስት እስከ ታሳስ አስራ ሁለት ከህዳር አስራ ሶስት እስከ ታሳስ አስራ ሁለት ወይንም በፈረንጅ ከኔቬምበር ሀያ ሁለት እስከ ዲሴምበር ሀያ አንድ የተወለዳችሁ ሳጅታሪየስ፣ የኮከቡ ስም ፐርሰናሊቲያቸው፣ ባህሪያቸው ከሚቀርቧቸው ሰዎች ሁሉ ክብርና ፍቅር የሚፈጥሩ በግልጽ ብሩህ አመለካከት ያላቸው ናቸው። ታማኝ፣ ብልህ፣ እርግጠኞችና ሩህሩህ ስብዕና አላቸው። የተለየ ተሰጥኦና እንከን የለሽ ማስተዋል አላቸው። ደካማ ጎናቸው የሳጅታሪየስ፣ ግትር ናቸው፣ ግዴለሽ ናቸው፣ ፈራጅ ናቸው። ግጣማቸው ኤሪየስ፣ ሊዮና ጄሚኒ ነው። የእድል ቁጥራቸው ሶስት ናቸው የእድል ቀናቸው ሮብ ሐሙስ አርብ ነው የእድል ከለራቸው ፐርፕል ሮያል ብሉ እና የሎ ነው ኦኬ ፐርፕል ወይን ጠጅ ነው ሮያል ብሉ ዶቃ ሰማያዊ ነው የሎ ደግሞ ቢጫ ነው የቻልኩትን እንግዲህ አማርኛ እየተረጉሙላችሁ ነው እኔ ያልቻልኩትን እናንተ ተርጉሙት ኦኬ ከታህሳስ አስራ ሶስት እስከ ጥር አስራ አንድ የተወለዳችሁ በፈረንጅ ከዲሴምበር 22 እስከ ጃንዋሪ 19 የተወለዳችሁ ካፕሪኮርን፣ ፐርሶናሊቲያቸው የካፕሪኮርኖች ባህሪያቸው ተግባራዊ፣ ቆራጥ፣ ታታሪ፣ ትኩረት ተኮርና በገንዘብ ጥሩ ናቸው። ነገሮች የበለጠ እንዲሰሩ፣ እንዲሮጡ፣ እንዲያድጉ ማድረግ ያስደስታቸዋል። ከሚጠበቁት በላይ ማቅረብ ይወዳሉ። በተለምዶ ለንግድ ስራና የራሳቸው አለቃ እንዲሆኑ ይፈልጋሉ። ተቃጥሮ መስራትን አይፈልጉም። የራሳቸው አለቃ መሆን ይፈልጋሉ እና ሁሌም ከሚጠበቅባቸው በላይ ሰርተው ያሳያሉ በተግባር። ደካማ ጎናቸው ትዕግስት የላቸውም፣ ቂመኛ ናቸው፣ ቶሎ ይበሳጫሉ። ከለመዱት ነገር መውጣት ለእነሱ በጣም ከባድ ነው። ለሳችታሪያሶች ግጣማቸው ካፕሪኮር፣ ቪርጎና ታውሩስ ነው። የእድል ቁጥራቸው ስምንት ነው። የእድል ቀናቸው አርብ፣ ሐሙስ ሶሪ፣ ሐሙስ አይደለም፣ አርብ፣ ማክሰኞና ቅዳሜ የእድል ከለራቸው ጥቁርና ነጭ። አኳሪየስ አኳሪየሶች አላቸው። ከጥር አስራ ሁለት እስከ የካቲት አስራ አንድ የተወለዳችሁ ከጥር አስራ ሁለት እስከ የካቲት አስራ አንድ አኳሪየስ። በፈረንጅ ከጃንዋሪ ሀያት እስከ ፌብራሪ አስራ ስምንት አይ ላቭ አኳሪየስ። እሺ አኳሪየስ ፐርሰናሊቲያቸው ባህሪያቸው ከፍተኛ እውቀት እና ፈጠራ ያላቸው ናቸው። በነፃነት ምልክት የተደረገባቸው ምን ማድረግ እንዳለባቸው መመሪያ እንዲሰጣቸው አይፈልጉም። ምንም እንኳን ማህበራዊ ቢሆኑም በእውነት ካልፈለጉ በስተቀር በማህበራዊ ግንኙነቶች ውስጥ አይሳተፉም። እንዲህ ነን እኛ አኳሪያ ሰዎች ያለሽ። እሺ ደካማ ጎናቸው ግትርና ልህኛ ናቸው። በቶሎ ሀሳባቸውን አይቀይሩም። ገገማ ናቸው። ግጣማቸው የአኳሪየሶች ከራሳቸው ከአኳሪየሶች ጋር፣ ከጂሚኒ ጋር፣ ከሊብራ ጋር፣ ከሳክታሪየስ ጋር እና ከስኮርፒዮ ጋር ይገጥማሉ። የእድል ቁጥራቸው ሁለት፣ ሶስት፣ አራት፣ ሰባት፣ ዘጠኝ ናቸው። የእድል ቀናቸው ተርስዴ ሐሙስ፣ አርብ፣ ማክሰኞ፣ ሰኞ ናቸው። የእድል ከለራቸው ኤሌክትሪክ ብሉ፣ ተርኮይስ እኔ በአማርኛ አላውቀውም ተርኮይስ ምን እንደሆነ እና ሲልቨር ናቸው። ገገማ በእንግሊዘኛ ምንድን ነው አላውቅም አላውቅም። በጊዜኛ ከየካቲት አስራ ሁለት እስከ መጋቢት አስራ አንድ የተወለዳችሁ አላችሁ? አለን አለን በሉ ኮመንት ላይ ከየካቲት አስራ ሁለት እስከ መጋቢት አስራ አንድ በፈረንች ከፌብራሪ አስራ ዘጠኝ እስከ ማርች ሀያ ድረስ የተወለዳችሁ ፒስስ፣ ፒሶች ፐርሰናሊቲያቸው ባህሪያቸው ጥበባዊ፣ ጥልቅ ስሜታዊ ናቸው። በጣም አስማታዊ ሰዎች መካከል ጥቂቶቹ ናቸው። ብዙ ጊዜ ከራሳቸው ይልቅ ሰዎችን መንከባከብ ይወዳሉ። ምንም አይነት ዋጋ ለሰዎች ይከፍላሉ፣ ፒስሶች ማለት ነው። ደካማ ጎናቸው በግንኙነቶች ውስጥ ትንሽ ተጣባቂ በመሆን ይታወቃሉ። በጣም አፍቃሪዎች ናቸው። ከፍቅረኛቸው ጋር ተለያይተውም ከፍቅሩ ለመውጣት በጣም ይቸገራሉ። በጣም ይቀናሉ ፒስሶች ግጣማቸው ታውሩስ ቪርጎ እና ካንሰር ነው። የእድል ቁጥራቸው ሶስት እና ሰባት ነው። የእድል ቀናቸው ሐሙስ፣ ማክሰኞ እና እሁድ ነው። የእድል ከለራቸው የሲያግሪን ግሪን አይዶን ዋት ሲያግሪን፣ እናንተ ተርጉሙት። ላቨንደር እና ላይት ብሉ ነው። አለቀ። አስራ ሁለቱ ኮከቦች ይህንን ይመስላሉ። ካንሰር ይደገም የምትሉ ምንም አይነት ነገር አልደግመም። ክዊን ትዌንቲ ሪከርድ አድርጋለች፣ ተፖስትላቸዋለች። ፓርት ዋን ፓርት ቱ ፓርት ትሪ እያለች ከአስር ደቂቃ በላይ ከሆነ